ዛሬ አጠርና መጠን ያለ አስተያየት ልሰጥ ነው የመጣሁትኝ። በጣም የምታዘባቸው ነገሮች። እኔ ደግሞ ነጩን ማውራት ደስ ይለኛል። ይሄ ማስመሰል መሽለጥለጥ፣ ለሁለት ላይክ ለሶስት ሰብስክራይብ ብዬ መሽለጥለጥ አይመቸኝም። እኔ ቻናሌን የከፈትኩትኝ ማለት ነው አሳቤን ላንጠባረቅበት ነው። ባጭሩም ማለት ነው ሚዲያ ላይ አሳቤን ላንጠባረቅበት በቃ እኔ ነው የከፈትኩትኝ ሌላ ነገር አይደለም። በቃ ሪላክስ ላደረግበት ነው እንጂ ይሄ ሰብስክራይብ ከሌ አስመስዬ ያደረገኛል ምናምን ብዬ አይደለም። ሶ ዛሬ በጣም የታዘብኳቸው አጫጭር ነገሮች አሉ በቡሪኬ እና በሀይሚ መሀል ማለት ነው እንዲሁም በወዳጆቻቸው መሀል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቃልዬ አቃጠዋ ቻናል ተከታታዮች ሰላማችሁ ይብዛልኝ ይህንን ሀሳብ ከወደዳችሁት ላይክ ሼር አድርጉ ከሀይማኖት ጋራ ሃይማኖትን የሚያነካካ ኮመንት አትጻፉ ይህን ልልበት የቻልኩት ምክንያት ምንድን ነው ትናንትና እኔ ቤት ኮመንት ላይ አንዷ አንቺ እንጨት አምላኪ አስመሳይ ብላ ኮመንት ጽፋልኛለኝ ያንን ኮመንት ደግሞ ስክሪንሹት አድርጌ አስቀምጨዋለሁ የሰው ሃይማኖት የሚነካ ኮመንት አትጻፉ የእኔ እንጨት ትርጉም አለሁ። አንቺን ጨብለሽ የጠራሹ ትርጉም አለሁ። አንገቴ ላይ ስታዩ ፕሮፋይሌን አይተሽ አንገበገበሽ አይደል? አቃጠለሽ ሴጣንሽ ማለት ነው። ላይሽ ላይ ያለው ሴጣን አቃጠለሻ። እኔ መልስ ልሰጥበት አልፈለግኩኝም። ነገር ግን እንዳትሳሳቱ፣ በሰው ሃይማኖት እንዳትሳሳቱ። ሃይማኖት ቀልድ አይደለም። ሃይማኖት ዋጋ ያስከፍላል። እንደ ሌላ ነገር አስባችሁት ከሆነ ተሳስታችኋል። እንደዛ አይነት ኮመንት እንዳትጽፉ ቀድሜ ልናገር ብዬ ነው እኔ። ስለዚህ ለዋር አይደለም የመጣሁት። ወደ አሳቤ ከመግባቴ በፊት እንደዛ አይነት ኮመንት የምትጽፉ ሰዎች ዋጋ ያስከፍላችኋል። እኔ ቤት ያደረጋችሁትን ሌላ ቤት ሄዳችሁ እንዳታደርጉት። እኔ እስክሎር አድርጌ ባልፋችሁ ሌላ ሰው እስክሎር አድርጎ አያልፋችሁም። ዋጋ ያስከፍላችኋል። ተጠንቀቁ ለማለት ያክል ነው። እኔ አዝኝልሽ ነው እንጂ መልስ ልሰጥልሽ እራሱ አልፈለግኩኝም። አዝኝልሽ ነው ገብቶሻል? ከሀይማኖት የሚያነካካ ነገር ኮመንት አትጻፉ፣ ዋጋ ያስከፍላችኋል። ለማንኛውም ዛሬ ወደ ዋናው ሀሳብ ወደ መጣሁበት ሀሳብ ኮመንቴሽን ማውጣት አያቅተኝም፣ ግን እኔ ቆሻሻ አይደለሁም እንደ አንቺ። ገብቶሻል? ግን የምንጽፈውን ነገር ብናስተውል ጥሩ ነው። አንቺ የምታምኒውበትን እንትን እምነት አንቺ እንደሰደብሽ መልሽ የመስደብ አያቅተኝም ግን እኔ ለእምነት ትልቅ ክብር አለኝ። በነገራችን ላይ በእምነቴ ጠንካራ እንኳን ባልሆንም ለእምነት በጣም ክብር አለኝ። ለማንኛውም እምነት የሰው ልጅ ማለት ነው፣ ከፈለገ ሰው በፈለገው ማምለክ ይችላል። ነገር ግን ሃይማኖት ክብር አለኝ ባጭሩ። እና ዛሬ ወደ ገድለው ስገባላችሁ ሀሳብ ልሰጥበት የመጣሁት ነገር ማለት ነው ሁል ጊዜ አያለሁኝ፣ ሀይሚ አንድ ሰብስክራይብ ሲጨምርላት ሀይሚ የህጅበት አንበሳ ምናምን ምናምን ትሏት አላችሁ። አንድ ሰብስክራይብ እንኳን በግድ ነው የሚጨምርላት ቻናሏ የዛን ያክል አይንቀሳቀስም። ለምን ጥላት ብዙ ስላለባት ማለት ነው። ሀይሚ እኮ የምትጠላ ሳትሆን የምትመሰገን ነበረች ቢገባን ማለት ነው። እኛ ቀፎ ስለሆነን ስላልገባን እንጂ እኮ ሀይሚ የምትመሰገን ሰው ነች። ምክንያቱም የብዙ ሰው ጉሮሮ የከፈተኝ ሰው ነች በአጭሩ አስረግጬ ስነግራችሁ ማለት ነው። ሀይሚ የሆነ ቤት እኮ ተገኘች ማለት እኮ የሆነ ሰው ቻናል መቶ ሺህ ሁለት መቶ ሺህ ገባ ማለት እኮ ነው። ይህንን አስረግጬ ነው የምነግራችሁ። ሀይሚ የሆነ ሰው ቤት መገኘት አለባት፣ የሆነ ሰው መቶ ሺህ እንዲገባ የሆነ ሰው አምሳ ሺህ እንዲገባ እንዲህ ውለተዋን አርጋችሁ እየበላችሁ ወዳጅ መሳይ አስመሳይ ማለት ነው። ወይን አጠቅሟት ሁል ጊዜ በቃ እየተልከሰከሳችሁ፣ በጣም አስመሳይ ሰዎች አላችሁ። እናንተ አስመሳይ ናችሁ፣ ልጅቷን እየጎዳችኋት ያላችሁት። ሌላው ነገር ደግሞ በጣም የታዘብኩት ነገር ለብሩኬና ለሀይሚ እንዲሁም ለብሩኬናት የሆነ ስጦታ ስሰጡ ለጋሽዬ ለምን አሰጡ ለምን ቤተሰብ እንትለይ ያላችሁ ስጦታ ስሰጡ የሆነ ስጦታ ስሰጡ ማለት ነው። እናት አባት አይለይም፣ የሁሉም አባት አንድ ነው። ሀይሚን የምትወዷት ከሆነ ለሀይሚ ለውድ አባቷ ማድረግ አለባችሁ። ስጦታ የሆነ ተለይቶ አይደረግም። እኔ ለፈለግኩት ሰው ማድረግ አሁን እኔ ለሀይሚ ስጦታ ባስብ ብሩኬን አለየውም። ብሩኬን እና ሀይሚን እንደ አንድ አካል ስለማያቸው ማለት ነው። ለሀይሚ አባት ካደረግኩኝ ግድ ለሙሽዬ ማድረግ አለብኝ። አስረግጭ ስነግራችሁ ጭንቅላቴ እኔ ይሰራል እና የሆነ ነገር ስታስቡ ማድረግ አብሮ ለሚገኘው ካሜራ ላይ ለዛም ሰው ማድረግ አለባችሁ። ትታረጉ ማለት ነው ለይታችሁ አታደርጉ። እና አንዳንድ ላሞች አላችሁ ጭንቅላታችሁ የማይሰራ ለእናንተ ነው ይሄ መልእክት። ጭንቅላታችሁ እንዲሰራ አድርጉት። ከልባችሁ አድርጉ የምታደርጉትን ነገር። የሀሚን ቻናል ሸርሸር አርጉለት የብሩኬንም ሸርሸር አድርጉ። ሶስት መቶ ይግባ እ ይሄ አስመሳይ ብላችሁ እኔን የምትሳደቡት ብሩኬን አቶቹ አስመሳይ ምናምን ለምትሉ ደግሞ ማለት ነው። ብሩኬን አዝላችሁት በነጠላ ዙሩ እዘሉት። አማቼን ማለት ነው እዘሉት። ተመለሰላችሁ። እኔ ወደድኩት አልወደድኩት ምን ሊጨምርለት ምን ሊቀንስለት? እኔ ሻቃላ ነኝ ምን እሰጠዋለሁ? ድሃ መናጤ ድሃ ሻቃላ ነኝ ምን እሰጠዋለሁ? እኔ እንደ እናንተ ሀብታም አይደለሁ። እናንተ ሀብታሞቹ ከወደዳችሁት እኮ በቂ እኮ ነው። ምክንያቱም እናንተ ስጦታ መስጠት ትችላላችሁ እናንተ አንበሳ ማውረት ትችላላችሁ እኔ ግን መናጢ ነኝ ለሱ ምንም ማድረግ አልችልም ውዴታ ብቻውን ምን ይሰራል ወደድኩት አልወደድኩት ምን ይሰራለታል ለሱ ምን ይሰራለታል እናንተ እኮ በጣም ተጨንቃችሁ እንጂ አትጨነቁ መጨነቅ የለባችሁም የዛን ያክል እኔ አንድ ተራ ሰው ቃል እየወደድኩት አልወደድኩት መጨነቅ የለባችሁ አዎ ለእናንተ ተራ ነኝ ለእናቴ ግን ወርቅ ከወርቅም በላይ ዳይመንድ ነኝ ለእናቴ አዎ ስለዚህ ቃልዬ አትወደውም፣ ቃልዬ ተወደዋል ምናምን ብዙ የምታስቡበት ነገርን በዚህ በተራ ነገር ቢዚ አታርጉት። ጭንቅላታችሁን ላሞች ማለት ነው፣ ለእናንተ ነው። እኔ የእኔ ሀሳብ ምንድን ነው፣ ሁል ጊዜም ሴት ልጅ ሌዲ ፈርስት የሚባል ነገር አለ አንደርስታንድ ካደረጋችሁ ማለት ነው። ሴሊት ቅደም የሚባል ነገር አለ። ለዛ ነው ሀይሚን ሪስፔክት ማድረጋት ሞር እንጂ ሌላ ነገር ሆኖ አይደለም። አይገባችሁማ፣ አታቁማ እናንተ። እኔ ልቅደም ብላችሁ አታቁም። ለራሳችሁ ክብር ሰታችሁ አታቁም። ሶ ሀይሜን ባስቀድማት ለእናንተ እንደ ውርደት ነው የሚታየው። ለምን የሚል ጥያቄ ይፈጥርባችኋል። ራሳችሁን አታስቀድሙትም። ሁልጊዜ ራሳችሁን ኋላ አድርጋችሁ ሰው ነው የምታስቀድሙት። ሶ አንደርስታንድ አረጋችኋለሁ ሀይሜ የእኔ ልዕልት የእኔ ነበር። እች ብቻ አይክፋሽ፣ የእኔ እናት፣ የሚያስደስትሽ ነገር ለእኔ ያስደስተኛል፣ የምትኮሪበት ነገር ለእኔ ያኮራኛል። ሀይሚ፣ አስረግጬ ስነግርሽ ማለት ነው። ለማንኛውም ላይክ ሸራርጉ። ሀሳብ አስተያየት ካለ ደግሞ ኮመንት ላይ ዱቅ አድርጉልኝ። ቪዲዮን ሳታዳምጡ ኮመንት አጻፉ።